አለማሪ ወረህመቱላሂ ወበረካቱህ። ውድ እና የተከበራችሁ ተመልካቾች እንደምን አችሁ? ሰላም ናችሁ? አልሀምዱሊላህ ዛሬም ድ ካተብ ያለው ውዶች፣ ምሳሌ ክፍል ዘጠና አራት ምሳሌ መጣ ከሆነ እንመጣለን። ዝናም የሚለቀቅ ከሆነ እሷም ትለቀቃለች ማለት ነው ያንን ለመጨረሻ ጊዜ ማስፈታት ነው እንሞክራለን እንዴት ማለት ምን ታስራለች እንዴ ሉላን ታስራለች እንዴ ብላ ቅድስት ስደነገጠች ያው ሉላን ለማስፈታት የፍች ወረቀት ለማስፈረም ነው ሞገስ አስደነገጥከኝ በቃሽ ምሳሌ ስትመጣ ከቤት ባዶ እንደሆን ከቤት እንሆን

እያለይ ብቻዋን ታወራለች። አሳቢ ሰውየውም ግን ጥላቢስ ነገር ነው። እስከ እስከ ድረስ እኮ አንድ ቀንም አላገኘውት እያለ ታስባለች ብቻዋን። እፍራት አንታስቀባታለች ታገሽ ማለት እሱ ሲወጡ እኮ እሷን ቤት እኮ ትተዋት ሄዱት። የፍራታ በእኛ እጅ ነው ያለች፣ ምን በእኛ እጅ ነው ያለች፣ ዝና የተያዘው በእሷ ምክንያት ስለሆነ ወደ ቤቷ እየሄደ እንደሆነ ናውቃለን ስለዚህ ይዘናታ ዝና አልተለቀቀ ሁላችሁም አንድ ላንድ ትለቀማላችሁ ለራሳችሁ ስትሉ ዝና ያለበትን ቦታ ፈልጉ ምን ነው በህትሽ መያዝ ከፋሽ እንዴ አይ እኔ አልከፋኝም እንደዛ ሳይሆን እንዴት የያዛቸዋት ማለትህ የእኛ ሰዎች እኮ ዳጣ ምንም አልተሳካላችሁም እንደ ዮሐንስ አንገት ቆርጠን ስጦታ ከመላጋችን በፊት ዝና ያላችሁ ያለበትን ቦታ ብትናገሩ ጥሩ ነው። አበተቀር የኛ ሰዎች ናቸው መጣም ይወጡሽ። አዎ ይታዩኛል። እሺ እያለች ይፍራት ይፍራት በመታሰሯ ተምቦጅ ቡጃ ያለች የምትለው ሁላ ጥፍት ልባታል። ማህሌት እንግዲህ መሀሌት የምትሰራው ሻንጣዋን ያዛ ድርጋ ሻንጣዋን ያዛ ድርጋ ወጣች። በቃ አይቻለም። ምሳሌ ነው ያገታ ሰውዬ። ወደ ከፍትሽ ነው የምትሄጂው? መሸነው ወደ ቤታችን የምንህ የምትባየውን ነገር ካደረግሽ ምንም ነገር አይደርስብሽ። እና ዛሬ እኔ ትምህርት ቤት አልሄድም። ዛሬ እሱ ነገር ስትሄጂ እናወራዋለን። ከዚህ ደግሞ የምትለኝን በሞላ አላደርግልህም። እንደዚያ ከሆነ ትቀጫለሽ። ላለመቀጣት ደግሞ ይሄንን እኔ የምልሽን ሁሉ ማድረግ አለብሽ እያለ ስላት ምሳሌ ነገታት ሰውዬ። ምክንያቱም ምግብ አልበላም፣ ይሄን አላደርግም እያለችው ሞገስና ዳጣ ቁመው እንዲ አንተ ቆይ ምንድነው ምንድነው የምትመሳሰጠው? እያለች ስጠይቀው የሆነ ነገር ፈጣን እያሰብ ነው። ምንድነው የምታስብ ብላ ስትለው፣ እንዴት እንደምን አስበው ነው እንዴት ምሳሌ ትመጣለች ብሉ ቅድ ለቅድስ መጀመሪያ ላይ ደግሞ ለኔ መናገርበት ነበረበት። ብቻውን ያሰበ ብቻውን ይሞታል፣ አጅ ደግሞ ብቻውን ያበላ ብቻውን ይሞታል ነው የሚባል ወይ እንዳገባው ነው እናቃለሁ እንዴ? መቼም ዝናን ሳይለቀው ምሳሌን አለቀቃት ሊለቁለት ብሩክ ያሉበትን ማግኘት እንደማይችል። አዋ፣ ስለዚህ ሊለቀው ይችላል። እንደቁናል ሳይቀፈቅፈው ሆሞ ይለቀው ትልዬ። ይሄ ሞኝነት ነው። እኔ ግን በእርግጠኝነት መድን ፊት ለፊት ሊጋፈጣቸው አስቧል! ረሞገስ ይሄ ነገር መረረኝ። እኔ ጥጌ ለያዝ

መኖር መፈልግ ከዚህ በኋላ አይቻልም። ይልቁንስ ከኔ ጋር ጋር አብረሽ መስራት ነው የሚሻ። ቆይ ምን ስትሆኝ ነው? ለታሊ ደጎቹ መድን ነው ብዙ ሰጥሻ፣ ደብሬና ገንዘብ እኮ ስትኖር ለምትበይ። ቆይ መድን ደግሞ የት አግኝቶ ነው የሚሰጥሽ ብዙ ገንዘብ? እኔ በቻለኝ አቅም ልረዳሽ እሞክራለሁ። አሁን ዝና ያለበትን ቦታ ቀጣር ለፍሽሽ ራሽን ነፃ ውጭ ግን በጣም ከባድ ነው። እኔ አውቃለሁ እንዴ እና ጭራሽ ደግሞ እነ ካሌ ልክል ያቸው ምን አይነት እብደት ነው ብላጨውችባት። እሺ አሁን ዝና የት እንዳለ የምልልሽ አለሁ፣ የት እንዳለ አላውቅም። ጭራሽ ለካሌ ልትክል ብለሽ ነው። ምን አይነት ድፍረት ነው፣ ንቀት ነው። አሁን ዝናና አታውቂም የት እንዳለ የምልልሻለሁ፣ የት እንዳለ አላውቅም። በጣም አዝናለሁ የፍራታ እንደዛ ከሆነ ምንም ልረዳሽ አልችልም።

ከፈተችለት በር ዘጋችው። ደ ቅድስት ምክንያቱም ደጣን አሁን ብንላካትስምህልከን? አይ ዝና የዋጠንቶታ እንድታመጣለት ብዜ ነው። እሺ ምንድነው ቅድስት እኮ ከዛ እያዘጋጀች ነው። ምሳሌ ትመጣለች እያለች ነው። እለትና ችግር ሳይፈጠር አይቀርም። በዛሬም ቢሆን በቦሌ ብቻ ዛሬ ምሳሌ በእጃችን መግባት አለባት። አሁን እየወጣን እየወረርን እኛን ማታናገር፣ ይቅርታ ሞገስ፣ ያላማከርኩ አንድም ነገር ከሰው ሁሉ ካወቀው የመሳካት ዕድሉ ያንሳል ስለሚባል ነው። እና ይቅርታ፣ ግሌ፣ እና ስላወቀ ይሳካል። ለምንድን ነው የማይሳካው? ይሄን የሚለው ከራሴ እንደለት ነው። ሰዎች በጣም ክፎች ናቸው። በእናንተ ያልነገርኳቸው አንተ ደጣ፣ ወይም ቅድስት ይህን ሁኔታ ታወቋቸው፣ ሰዎች ክፉ ስለሆኑ ያስጨንቃሉና ብሎ ነው። ከዛስ? ትክክል አሰራህ። አንድ ሰው አንድን ሀሳብ አንድ አቅጣጫ መህር ነው ያለ ከብዙዎች ጋራ ምክክል ስትገባ የተለያየ አቅጣጫ ታገኛለህ፣ ታውቃለህ። አሁን እቅድህ የማይሳካ የመሰለ መጀመሪያ ላይ አደጋ አለ ማለት ነው ምን ነበረ? የፋታ ልትረዳይ ብዙ ነገር አውርተን ነበረ ገንዘብ ልሰጣት እነሱ ምሳሌን ከለቀቋት እሷ ደግሞ ዝና ያለበት ነግራቸው እሷ ደግሞ ክፍለ ሀገር ሂደሽ እንድጠፋ ነው። ውድ ነይ ከከበራሽ ተመካቾች የዛሬው ቪዲዮ ይሄን ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ ማረጋሽ ነው አትርሱ። ድራማ አስተማሪና ዝናይ ድራማ ነበረ። ሰላም አለይኩም ወራህመቱላሂ ወበረካቱ። ባይ ባይ ወዶች እየደና አሁን